የትናንትነው ደስሏቸቆቆናቸው ትናንትና ብሩኬ የዘፈነው ዘፈኑ እንትን አይደል? እንደ ሙዚቃ እንትን አይደል የከፈተው፣ እንትን ማዝሙር አይደል እንደ የከፈተው ግን በየቦታ እያሞት እንደዚህ እየበሉን እኮ አልኩሽ እኮ። አሁን እኮ ሰላም መጣ፣ ለምን የሚነግዱበት ነገር አጡዋ፣ ንግድ አጡ እኮ እኮ እናንተ ሁኑ በቃ ነው። በምን ብር ያገኙ ምን ይስሩ? ተቃጥሎ እኮ ነው አንድ ዝም በይ ዝም ምንም የለማ ታዳ የእነሱ ጥል የሚፈልጉት አሁን ኮሜንት የማቤት

ሚ ሚ ቆይ እዚህ ጋር ጻፊ እስቲ፣ በእናትሽ ጻፊ እስቲ። እንዴት ነው ሂደን ሙዚቃው ምናምን ሙዚቃ አሜዚንግ ሺ ኢስ እስማርት ቲጂን ግን በኋላ እናግራታለሁ በኋላ ቲጂማ ደስ የሚል የጻፈችው እርግጠኛ ነኝ። እሷ ካናዳንትቲጂ እርግጠኛ ነኝ ደስ